ግዴታ ነው። ዓለም ላይ ያለ ነገር ነው። ናቹራል ነገር እኮ ነው። በሴትነታችሁ የምታፍሩ ካላችሁ እኔ የምር እንደ እውነቱ እኔ እንኳን ሳወራ አላፈርኩኝም፣ ምክንያቱም ያለ ነገር ነው። የሆነ ነገር ቢያስፈልጋት ማን አጠገባ ያለ ሰው ነው ቼክ ሊያረጋ የሚችለው? አይደለም የሆነ ነገር ቢፈጠር እና እንደዚህ አይነት ነገር አትፈሩ። እንደዚህ ነገር እኮ ድሮ ቀርቷል፣ አይት ድሮ ቀርቷል። ግን በድሮ ሊያሳፍር ነገር አይደለም፣ ያሳፍር ነገር አይደለም። እንደዚህ ነገር እንዴት እንደሆነ እንዴ፣ ለምንድን ነው ድሮ የሚቀረው? አይናፋርነትና ስርአት ድሮ ቀረ። አሁን መጣ፣ አሁን ሌላ ምናምን የሚባል ነገር የለም። ስርአት ስርአት ነው። አይናፋርነት እንጂ ሴትነት አይደለም ማለት ነው። በሴትነታችሁ የምታፍሩ ላልችው ማለት ነው። በሴትነት ማፈር ሳይሆን አይናፋርነት፣ ስርአት፣ አዴብ አዴብ የሚባል ነገር አላል በሴቶች ሶ ያንን ነው እንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥል ጓደኞቼ እንዴት ናችሁ ሰላም ነው ወይ በእያላችሁበት ሰላማችሁ በዚህ ይበልልኝ። ዛሬ ግን በጣም ተናድጃለ ሴትዮ ጥላኝ መካ ሀዲጅ እኔ እኔ ቀናት ነው ማለት ነው እዚህ ይዛይ በተር ምን ችግር ነበረው ይያልኩኝ ማለት ነው ለማናቸውም እንዴት ናችሁ ጾም እንዴት አርጎ ይዟችኋል ከኔ ጋር ሁሉም ሰላም ነው አልহামዱሊላህ አላህ ከጽሞ ከጨረሱት እና ከተጠቀሙት ያደርገን ማለት ነው። ያው እንግዲህ እያለቀብን ነው፣ ዛሬ 15 ቀን ማድሪ 16 ቀን ሆናት ሆነን መሰለኝ። ስብሃን አላህ እንዴት እንደሄደ አላውቅም። እና እንግዲህ የጨረቃ ፋሚሊዎች እንዴት አላችሁ? የረመዷን ስራ እንዴት አድርጎ ይዟችኋል? አይዞን ማለት ነው። ሀበይብ አይዞን፣ እንሻላ በጣም ብዙ ስራ የሚበዛበት የሚበዛብን ሰዎች አለን። የምር ሰዓቱ ማለት ቀንም ሌቱም የማናቀው ሰዎች አለን ብዬ አስባለሁ ማለት ነው። ወላሂ አላህ ይገዘን እንሻላህ፣ አላህ ይገዘን ሰዓትና ቀኑን ስለማናቀው ጾም ወደፊት። ነገ ነገ የተወሻት ማርያምን ማርያምን ነገ ሻማ አበራለሁ። ደስ ነው የሚነገቶች አግኝቼ ነው አልጨቃጨቅም፣ እቀንሳለሁ ነው እንጂ እኮ የሆነ የነ ሰት ደግሞ ዝም ብሎ ይሎግማታል ማለት ነው። ሳወራ እያስቀየምኩ ስለሆነ ባላወራ ዝም ብል አይሻልም? አራ አንዳንድ ሰዎች ደግሞ ወርሃዊ ግዴታ ወርሃዊ ግዴታ ላይ ማይሆኑ ነው። እሺ ገይዞችዬ ማለት ነው እንግዲህ ጨረቃዎቹ ማለት ነው ፋሚሊዎቹማ እኛንን ጨረቃዎቹ ምን እያል ወይኒ በነገራችን ላይ ይሄን ኮሜንት ማለት ነው እኔና መሰሎችን የጻፍ ነው ብዬ አስባለሁ። ይሄ ማለት ነው በእርግጠኝነት ማለት ነው እኔ ማለት የተፈለገ ያው ታውቃላችሁ አማርኛ በየትኛው መንገድ እንትን እንለዋለን እንተነትነዋለን ማለት ነው። አማርኛ አማርኛ ነው፣ ታውቃላችሁ እኔ እና መሰሎችን ልንለው ወይም ደግሞ ልለ የፈለግኩት ምንድ ነው፣ በሴትነታችን ማፈር ሳይሆን ማፈር በብዙ አይነት መንገድ ሊተነተን ይችላል። ማፈር ማለት አይናፋርነትን፣ በተለይ አንዳንድ ሰዎች አይናፋርነታቸው እጥግ ድረስ የሆኑ ሰዎች አሉ። አይናፋርነትን ነው እንጂ የሚያካትተው ይሄ ማፈር አይደለም። ሴት ሲጀመር ክብር ነች። ይሄን ደግሞ ብዙዎቻችሁ የምታውቁት ነው ማለት ነው። ምናልባት እነሱ በእነሱ መንገድ አይተውት ነው። የራሳችን ሀሳብ በነገራችን ላይ እንደ መልካችን ይለያያል። ለዛ ነው የኔ እኔ ራሱ ጽፌያለሁ። እውነት ለመነጋገር ከሆነ ማለት ነው ትንሽ አላደለ። አይናፋርነትን በቃ በነገራችን ላይ ያ ሁሉ የሁሉም ነገር የትኛውን ቦታ ላይ ኦፊሻል ነው አይና አፋርነትን ነው እንጂ የሚያሳየው ይሄ በሴትነታችን ማፈርን አይደለም። አይናፋርነትን አፋርነትን ነው የሚያካትተው። ኢቭን አንድ ሰው አሁን አሳፈርጓት ወይም አፈርኩ ቢል አይናፋርነትን ነው እንጂ ማሳፈርን ነገር፣ በዚህ አይነት ነገር እንትን አይልም አያሰዲም ማለት ነው መንገዱ እና አይናፋርነትን ነው። አይናፋርነትን ጥግ ድረስ የሚያሳይ ነገር ነው እንጂ በሴትነት ማፈር አይደለም ለማለት ፈልጌ ነው። ያው እኔ እና መሰሎች እንግዲህ ስታወሩ እኛ ስላፈርን ነው ሊሆን የሚችለው በእርግጠኝነት የሚሄ ነው ማለት ነው። ጓደኞቼ እና ጨረቃዎች ደግሞ በዱባይ ፋፍሽ እያሉ ነው። እንግዲህ የኢትዮጵያ ወንዶች እንዲያው ቲሸር አድርጉላቸው ማለት ነው። ፍቅረኛም ሆነ ወይም ምንም ብሉም ችግር የለውም አይደለ? በዓል ማለት ምን ማለት እንደሆነ እንግዲህ የቡራዬ ልጅ ማለት ቡራዬ ቡታጅራ ነው መሰለኝ፣ ይባላል እያሳዩን ነው ማለት ነው። የቡታጅራ ልጆች እያሳዩን ነው ማለት ነው። ስለዚህ ለወንዶች፣ በተለይ ለወንዶች ሸር አድርጉላቸው ማለት ነው። ቢያንስ ይሄን ማድረግ ብቃታቸው ከነሱ ፍቅር እንዴት እንደሚማሩ አሳያቸው፣ ሸር አድርጉላቸው ማለት ነው። ከዛ በመቀጠል ደግሞ ጥላት ቅጥል ሊበል ምናምን ነገር የምትሉ ነው ሰዎች አላችሁ፣ አንዳንድ ቦታ ላይ ማለት ነው። እነዚህ ልጆች ጥላት አላቸው ብዬ አላስብም እኔ። ማን እነዚህን የሚጣላ አለ? እነሱ እኮ በራሳቸው ሙድ እየተንቀሳቀሱ ነው እየሰሩ ነው። እንደገና ደግሞ ሰዎችን ዘና ፈታ እያደረጉ ነው። እኔ እንጃ የሚጠላቸው ሰው አለ ብዬ አላቅም አላውቅም። ሊኖር ይችላል። ምንኛ የሰዎች ነገር አይታወቅም እኮ እና ያው ከተሻለሽ እንግዲህ ሻማ ነው ማበራው በጣም ደስ ስለሚለኝ ብሏል። እንግዲህ ወይኔ እንግዲህ ሻማ አበራለሁ ብሏል። እናያለን እንግዲህ ድሮ ይለቀታል ብለን እናስባለን። አምስት ቀን ስድስት ቀን ሊወስድ ይችላል፣ ግን ሻማውን እናያለን ማለት ነው። እንግዲህ የምር በጣም ምርጥ ቦታ አለ ማለት ነው። ዱባይ በነገራችን ላይ ማለት ነው የሆነ ጊዜ እንዲው ከሚያስጠላይ ነገር ከሚያስጠላይ ነገር ይሄ ሞል የሚባል ነገር በነገራችን ላይ በዙ አጋጣሚ ማለት ነው። እና ገይዞች እኔ እኔ አላማሩኝም። የሆነ ነገር ሊያሳዩን መሆን አለበት። እስቲ ቀለበት ይሰሩ የምትሉ ማለት ነው ኮሜንት ላይ ጻፉሉኝ። እኛ ኮ ማጣመርም፣ ማፋቀርም ማጋበትም እንችላለን። ስለዚህ ቀለበት የሰሩ የምትሉ ኮሜንት ላይ ጻፉልኝ። ስለዚህ ቀለበት አሳስረን ወደ ኢትዮጵያ እንላካቸው ማለት ነው። እኛ ያልነው መቼም በቃ እኛ ያልነው እነሱ ማረግ ይችላሉ ማለት ነው። ይችላሉ ሳይሆን እኛ ያልናቸውን ያደርጋሉ። በቃ እኛን ያከብራሉ። ስለዚህ እኛን ስለሚያከብሩ ቀለበት ይሰሩን በልና ማለት ነው። ያው የኮሜንት ቻሌንጅ። ከዛ በኋላ ቀለበት አሳስረን ወደ ኢትዮጵያ እንልካቸዋለን። ከዛ በኋላ ማንም አይፈራም። ኦዴን ሳይጨነቅ እሱ አይጨነቅ እሱ አትጨነቅ። እንደምታዩት ቅድም በእርግቦች ሲጣሉ ነበረ። ኦ ወንዳየሽ ማንን አየሽ ማንን ጠቀሽ ምናምን አይነት ነገር እንዴት እዛ ፓርት ላይ እንደ ሳኩኝ አጠይቁኝ። በጣም ነው ያስቀው። ሶ ቻሌንጅ ክፈቱና የኮሜንት ቻሌንጅ ማለት ነው ቀለበት አስረን ወደ ኢትዮጵያ እንላካቸው ደግሞ ምርጥ ቦታ ምርጥ ቦታ ዘንድ እየሄዱ ነው ማለት ነው። እንዴት ነው ይሄ ዱባይ ያላችሁ ማለት ነው ወዲያችሁ ጉብኝታችሁ አታቁም። እኔ ይኸውላችሁ ሳውዲ አረቢያ የቀረኝ የቀረኝ የቀረኝ የለም በቃ የቀረኝ ማለት ነው ሪያድ መዲና መካ ምናምን አይነት ነገር የቀረኝ የለም። ስለዚህ ማን ነው ቅመሞች እ እናንተ ስለምን አትጎበኙም? እንደዚህ አይነት ቦታ እያለ ማለት ነው። በእርግጥ አላሳየን ብላችሁ ነው እንጂ ሳከዱ ቀርታችሁ ነው ብዬ አላስብም። የመዲያም ቅመም ሆናችሁ በተለይ ልጅ አለበት ቤት ከሄዳችሁ የሚታወቅ ነው። በእርግጠኝነት ሄዳችኋል ብዬ ነው የማስበው። ለማናቸውም ፒስ ሆኑልኝ ሐባይ ባላችሁበት፣ አላህ ይጠብቅልኝ፣ አላህ ይጠብቀን በያለንበት፣ አላህ ይጠብቀን። አላህ ለሀገራችን ያብቃን ማለት ነው። ዱዓ አድርጉ እና በሰላም ለሀገራችን ያውቃን ሀገራችንንም ሰላም ያደርግልን ብላችሁ ዱዓ አድርጉ ማለት ነው። ሀባይ አሁን ደግሞ ከሳምንት በኋላ መልካም ኢድ እያልን እንመጣለን። እንሻላ አላህ እዛ ያደርሰን ማለት ነው። ከዛ በተረፈ ፒስ